ነበር አሁን መረበሽ ነው የሚባለው፣ የነሱ መረበሽ ነው የሚባለው እና ይህን ነገር ማስቆም ደግሞ የአንድ ሰው እንግዲህ ቤተሰብ ዛሬ የምሰሙት ነገር በጣም የሚገርም ነገር ነው። በጣም አስደንጋጭ ነገር ነው። ይህን ቪዲዮ በደንብ አድርጋችሁን ላይክ፣ ሼር፣ ሰብስክራይብ አድርጉ እንግዲህ የሩታ መጀመሪያ እንትኑን ያዘላት ይሄ ክሱን ያዘላት ሰው በጣም ከባድ ነገር ሊያደርግ ነው እንግዲህ። አብርሃም እያደረገ ያለው ነገር በጣም የሚያስጠላ ነገር ስለሆነ ይሄን ነገር እንዴት እንደሚፈታ እና እንዴት እንደሚሆን ዛሬ እኔ ልጁ ጋር ደውዬ ሁሉን ነገር አሰማችኋለሁ ማለት ነው። እንግዲህ አብርሃም ምን ላይ ነው? ሩታ ዛሬ ምን ላይ ነች? ምንድን ነው ሀሳባቸው? ምንድን ነው እቅዳቸው ምን እንደሆነ እስቲ ከዚህ ወንድማችን እንሰማለን ማለት ነው። የሩታ የቅርብ ዘመድ ነው። ትሰማላችሁ በደንብ አድርጋችሁ ማለት ነው ስሙት። እንግዲህ የሩታ የቅርብ ሰው ነው የሚሰራላት ማለት ነው። ሄሎ ሄሎ ሰላም፣ ወንድሜ ሰላም። እንዴት ነህ? ሰላም ነው አለን። የሆነ ሳሚ የሚባል ልጅ ነው ስልክህን የሰጠኝ፣ ከይቅርታ ጋር ያው አታቀኝም አንተ ግን ያው አይ ስለ እነ ሩታ ያው የምታውቀው ነገር አለ ምናምን ስላለኝ አንዳንድ ነገሮችን ብጠይቅ ያው እነሱም ዘመድም ስለሆንክ ከእሷ ጋራ ከሩታ ጋራ ቅርበትም ስላላችሁ አንዳንድ ጥያቄዎችን ልጠይቅህ ነበረ። ይቻላል? አሁን በዚህ ሰዓት እንግዲህ ያለው ነገር ትንሽ ከባድ ነው። አሁን ባለው ሁኔታ ላይ ኢንፎርሜሽን መስጠት ማለት ትንሽ እንደ ህግም ስታዩው ከባድ ነው፣ የሰውን ነገር አውጥቶ መናገር። ነገር ግን ያለውን ከላይ ላውራሽ እችላለሁ። ማን ልበል ግን አንቺ? እኔ ያው ትዕግስት እባላለሁ፣ የእነሱ አድናቂ ነኝ። እሺ እንግዲህ ያው እንዳጋጣሚ ያው ዛሬ የጾም መያዣ ነው። ከቤተሰብ ጋር ነኝ። ጫጫታ ሊኖርብሽ ይችላል ወይ መኪና ውስጥ ገብቼ ላውራሽ ወይስ እንዴት እናድርግ? የማይረብሽሽ ከሆነ መቀጠል ይችላል፣ ችግር የለውም። ቀጥሎ ወንድሜ፣ ችግር የለውም። ጥያቄን ብቻ አንዳንድ ትንሽ ጥያቄ ነው የምጠይቅህ። እሷን እና ሩታ አሁን ምን ላይ ነች? ምን ልታደርግ ነው? ከአብርሃም ጋር ያላት ነገር ምንድን ነው? ዛሬ የሚወራው ነገር ምንድን ነው? ያው እንግዲህ ያው ሩታ እንደምታውቂያት አሁን በቅርብ ነው የተገላገለችው። አብርሃም ደግሞ የልጁም ስሜት ይመስለኛል የአባትነት ስሜት እንዲሆን ይችላል፣ ወይም የትናንት የቀድሞ ፍቅሩም አገርሽቶበት ሊሆን ይችላል አይታወቅም። ወይም ደግሞ እንደ ሕግ ነው እንግዲህ ማወራሽኔ ወይም ደግሞ ቀልም ሊሆን ይችላል። ምክንያቱም ከሩታ ጋራ አብሮ እየኖረ ከሩታ ጋራ አንዳች የሆነ ነገር እያደረገ እንደገና እሷ ጋር መጥቶ እንደዚህ አይነት ነገር ማድረግ ከባድ ነው። አሁን መረበሽ ነው የሚባለው የነሱ መረበሽ ነው የሚባለው እና ይህን ነገር ማስቆም ደግሞ የአንድ ሰው መብት ነው። እኔ አንቺ ጋር ለምሳሌ እንዳትደውይብኝ ብለሽ ደግመሽ አትደውይም። ምክንያቱም ይሄ አትደውይ ማለት የኔ መብት ነው፣ ልክ ነው። መብቴን የምትጫኘኝ ከሆነ ግን እኔ ህግ የምጠቀማለ። ህግ የሁሉም የበላይና ዳኛ ስለሆነ ማለት ነው። ስለዚህ እኛ አሁን ልናደርግ ያሰብንበት መንገዶች አሉ። ክሱን ማንቀሳቀስ እንችላለን። እንደገና ደግሞ እገዳ ማድረግ ይቻላል እዛ እንዳይመጣ ቤት እንዳይመጣ እንዳይመጣ ማድረግ ይቻላል። እነዚህ ነገሮች እናስኬዳለን። ሌላው ምንድን ነው እሱ ልጅ የመውሰድ ወይም ልጁን ማሳደግ እንደሚፈልግ ነው ብዙ ጊዜ እያወራ ያለው። አንድ ወር ያልሞላውን ልጅ አንድ ወር ያልሞላውን ልጅ ወስደዋለሁ እያለ በጣም ነው የገረመኝ። ህግ ደግሞ ምን ይላል? አሁን ላይ ከዚህ ቀደም ከአምስት እስከ ሰባት እስከ አስር የሚባል ህግ አለ። ግን አሁን ላይ ደግሞ ህግ ይሻሻላል። ህግ ባለው ይጸናል። ስለዚህ ምንድን ነው የሚሆነው ልጁ በሳል ከሆነ የእድሜው ጉዳይ ተጠያቂ ላይሆን ይችል ይሆናል። ኦኬ፣ ግን አራስ የሆነ መናገር የማይችል እናት አባቱን የማያይ የማያቅ የማይለኝ አንድ ወር ያልሞላው ህፃን እንዲህ አይነት ወስዳለው ብሎ ግብ ግብ ማለት የማወክ ከሚባለው የሚመገብ ወንጀል ነው። ስለዚህ ይህንን ነገር ቤተሰብም ይፈራል እሷም ትሰጋለች። ልጅን ሰርቆብኝ ቢሄድ ምን አድርጋለሁ? የሚል ስጋት አለ። ስለዚህ ይህን ሰው ማሳገድ ስላለብን ነገ ፍርድ ቤት ድጋሚ ፋይሉ እንዲከፈል አድርገን እገዳ የሚደረግበትን መንገድ እያደረግን ያለ ነው። ሌላው ሩታ እንደ ቀድሞ የምትረበሽ የምትታወቅ ሰው አይደለችም፣ ጠንካራ ናት። ጎበዝ ሰው ናት፣ ከዚህ ቀደም እንዳያቸዋት ናት። ስለዚህ ምንም እሷ ጋር የተፈጠረ የተረብሸች የታወቀች ነገር የለም። ይረብሻል ምናምን፣ ግን የእሷ የሩታ ቤተሰብ የሆኑ የሩታ ጓደኝ የሆኑ እየደወሉ አንዳንድ ለመረበሽ የሚያደርጉት ነገሮች አሉ፣ ግን አያውቃት በዚህ አጋጣሚ የሚሰሙ ከሆነ ማውራት ለምፈልግ ነው ይሄ ነገር፣ አትታወቅም፣ አትረበሽም፣ እግዚአብሔር ከሰዋት ስለዚህ ጥሩ ላይ ናት። ልጇን ቢሆን ጤና ላይ ነው ያለችው። እኛ ቤተሰቦቿን ማብረን አለን። ስለዚህ ብዙ የሚያሳውቅ ነገር የለም ለማለት ወዳለሁ። ኦኬ፣ የሩታ እናት እንግዲህ አሁን በጣም ተናዷል። ያው ውሌ እየመጣ ልጁ እየረበሸ ስለሆነ እንግዲህ ጥሩ ነገር ነው ያው በሁሉን ነገር በህግ ሲሆን ጥሩ ነው ይስተካከላል። ሽምግልናም ገብቶ ሊያስተካክሉ ይችላል። ብቻ አመሰግናለሁ ወንድሜ ቴንኪዩ፣ መልስ ስለሰጠኝ። እንግዲህ ያ የእነሱ የሁለቱ ስምምነት ነው። እዚህ ውስጥ ጓደኛ፣ እዚህ ውስጥ ቤተሰብ፣ እዚህ ውስጥ ባልንጀራ ምናምን የሚባል ነገር የለም። እዚህ ጋር የሁለቱ ስምምነት ካለ ሁሉም ሰው ስምምነት ነው የሚፈልገው ትክክል። የተሻለውን መምረጥ የእነሱ ፋንታ ነው። እኛ ገፍተን እሷን ታረቄ ማለት አንችልም። እሱንም ወደዚህ አትምጣ ማለት አንችልም። የሁለቱ ፍላጎት ነው፣ በሁለቱም የሚፈታ ነገር ነው። ስለዚህ ሰላም ከመጣ አንች እንዳልሽው ቤተሰቡ ደስተኛ ሆኖ ይቀበላል። ምክንያቱም ከዚህ በኋላ ተዋልደዋል፣ ቤተሰቡ ሆነዋል፣ ሊለያዩ የማይችሉ ሰዎች ናቸው። ሶ ህግም አንድ የሆነ ወንጀል ተፈጠረ ወይም አንድ ችግር ተፈጠረ ሲባል መጀመሪያ እንድትስማሚ ባለሙያ ቢሆን ጠበቃ ብታማክሪ፣ ኔጋ መተሽ አንድ መፍትሄ እንዲህ እንዲሆኗል የሚባል መጀመሪያ መፍትሄ የለውም ወይ ነው የሚባለው። ማንኛውም በዚህ ሙያ ውስጥ ያለ ሰው መፍታት ይቻላል ታረቆ የእንደዚህ አይነት የክስ እንትኖች ከባድ እንደሆኑ እጅግ በጣም ማሳወቅ ነው ማሳወቅ ነው ማሳወቅ ነው። ስለዚህ ምንድን ነው የሚደረገው? የሁለቱን እንትን ማድመድ ጥሩ ነው። ስለዚህ ሁለቱ ደና ቢሆኑ እኛም እንስማማለን፣ እኛም እንደግፋለን፣ የተሻለን እናደርጋለን። ስለዚህ ያለኝ መረጃ ይሄን ይመስላል። እንግዲህ ጥሩ መረጃ ፈጥጭሽ ከሆነ ጥሩ ነው። አመሰግናለሁ። እሺ፣ ወንድሜ በጣም ነው አመሰግነው። እግዚአብሔር ስጥልኝ። እሺ፣ ቻው። እሺ፣ ሰላም። እሺ፣ እሺ። እንግዲህ ቤተሰብ ሰምታችኋል። ለማንኛውም ሀሳብ አስሴታችሁን ኮምቱ ወዳችኋለሁ። ደህና ሰምቱልኝ።